አሰላሙ አሌይኩም ወረህመቱላሂ ወበረካቱ ውድና የተከበራችሁ ኩንፈየኩን ኢትዮጵ ተከታታዮች ውድ ሀገሬ ልጆች እንዴት ናቸው? ደህና ናችሁ? እኔ በጣም ደህናነኝ አልሐምዱሊላህ። ከጠፋፋን ማለት ነው ሀቢቢ ፊላህ። እና እንዴት ናችሁልኝ? እኔ ውዶች፣ እኔ በጣም ደህናነኝ በጣም ጠፍቻለሁ አሁን በሉኝ ማለት ነው። ኢንሻአላህ አልጠፋም። ያው ቪዲዮ ስለቅ ብዙ እይታ የለውም ለዛ ነው የጠፋሁት ማለት ነው ውዶች ላይክ፣ ሼር፣ ሰብስክራይብ አድርጉልኝ አበረታቱልኝ። ደግሞ ድምጽ ከተቀየረባችሁ ኢንሻአላህ ጉንፋን ይዞኝ ነው ማለት ነው ሰምታችኋል። እና እንግዲህ እዚህ ጋር የምታዩት ደግሞ አባይ ግድብን በማስመልከት ሰላማዊ ሰልፍ በትላውሊያ ከተማ ሰላማዊ ሰልፍ ወጥተን ነው ማለት ነው። እንግዲህ እንደምታዩት ይሄ ሁሉ ህዝብ አባይ ግድብ በመገደቡ በጣም ደስተኛ ሆኖ ስለሆነ ይሄ ወተን እያከበርን እንገኛለን ማለት ነው። እንግዲህ አልሐምዱሊላህ ያው እንግዲህ አንድ የስኬት ምንጫችን ተሳክቶልናል። እንኳን ደስ አላችሁ ውድ ሀገሬ ልጆች፣ ውድ ኢትዮጵያናቶች ማለት ነው ሁላችሁም። እኔም በጣም ደስ ብሎኛል እና እንደምታዩት በጣም ደስ ይል ነበረ። በጣም ደስ ደስ የሚል ነገር ነበረው ማለት ነው። ማሻአላህ እና ሰላማዊ ሰልፍ እንደዚህ ፎቅ ላይ ሆኜ ነው በነገራችን ላይ የቀረስኩት ያለው ማለት ነው። እና በጣም ደስ የሚል ጊዜ ነበር። ደስ የሚል ፕሮግራም ነበረ። በጣም የሚያምር ነበረ ማለት ነው። እና እንግዲህ ሀገራችንን ስደት በቃ ብሎ በሀገራችን ላይ የምንኖርበት አለ ያድርገን ማለት ነው። የሰው ሀገር ሁልጊዜ ጊዜ አንመኝና ሀገራችንን አድጋ ትልቅ ደረጃ ደርሳ ደግሞ ሁሉም ነገር በሀገራችን ላይ የሚመቻችልን አለ ያደርግልን እላለሁ፣ ማለት ነው። ውድ ሀገሬ ልጆች እንግዲህ ይሄው በቱላውልየ ወይም በጊንባ ከተማ ህዝቦች ማለት ነው እንዳለ ሰላማዊ ሰልፍ ሱቅ ነሽ ምንም ምን ምግብ ቤት ነሽ ምንድነሽ ተዘግቶ ሰላማዊ ሰልፍ ወጥተን አክብረናል ማለት ነው። ይህን በመሰለ ያው ዘግይተችም ቢሆን ማለት ነው የመጣሁላችሁ ይቅርታ ማለት ነው። እና በጣም ደስ ይል ነበር ጥሩ ጊዜ ነበር ያሳለፍ ነው በጣም ደስ ይል ነበር ነበር እላችኋለሁ ወዳገሬ ልጆች እና በሀገር ላይ ሁሉም ነገር ያስደስታል በነገራችን ላይ ማለት ነው በሀገር ላይ ሆናችሁ አገራችሁ ህዝብ ጋር በቃ የሆነ ነገር ማሳለፉ ለራሱ ደስ ይላል ምክንያቱም እዛ ሆነን በቃ እንደዚህ ሆነ እንደዛ ሆነ ነው እንጂ ወጥ በጣም ደስተኛ ሆኖ ሰው ማለት ነው የሆነ የደስታቸውን እንትን እየገለጹ ይገኛሉ ማለት ነው። ይሄ ከቤት ብቻ የተከፋፈለ ከተማ ለማለት ነው። ጭሮ የሚባላለ ሰኞ ምናምን የሚባላለ ከዛ ከዛ ነው እየመጡ ያሉት እና በጣም ደስ ይላል። በጣም ህዝቡ በቃ እዚህ ጋር ይሄ የጊንባ ከተማ ያው እንደውም የትላው ከተማ አደባባይ ነው ማለት ነው። ያው ከሌላ ከክልሎች ማለት ነው ማለት እዛው አካባቢ ሆኖ አሁን ከጊንባ ጭሮ አለ፣ ከጭሮ ደግሞ ሰኞም ይባላል ምን እና ከዛ እየመጡ ማለት ነው። እነዚህ እንደምታዩት ይኸው በጣም ደስ የሚል ጊዜ ነበር በነገራችን ላይ ማለት ነው። ሁሉም የደስታች ሁሉም ሰው በጣም ደስተኛ ሆነ ነበረ አላችኋለሁ ማንም ሰው ደስ የማይለው ነገር የለም። ምክንያቱም በስንት ዓመት ሙሉ የተለፋበት የተደከመበት ነገር ስኬታማ ሲሆን ሁሉም ደስተኛ ሁሉም የኢትዮጵያ ሕዝብ ደስተኛ እንደሚሆን እርግጠኛ ነኝና እኛም እንግዲህ ይህንሽ ውዶች እየነዚህ ደግሞ እንግዲህ እንደምታዋቸው ከጭሮ እየመጡ ነው ማለት ነው ከጭሮ ከተማ እየመጡ ነው ማለት ነው። እየተደባለቁ ነው እና ይህን ይመስላል ማለት ነው። ውድ ሀገሬ ልጆች እንግዲህ ተወደዳችሁ ላይክ ሼር ሰብስክራይብ አድርጉልኝ። ኢንሻአላህ እናንተ ጥሩ ጥሩ ነገሮችን እንዳደርስ እናንተ አበረታቱኝ ማለት ነው። እናንተ ደሞ እይታ እንደዚህ ላይክ ሼር ሰብስክራይብ ታደረጋችሁልኝ ኢንሻአላህ ጥሩ ጥሩ ነገሮችን እለቀቃለሁ ማለት ነው። እና በጣም ደስ ይል ነበርው እንደምታዩት ማለት ነው ከጭሮ መተው እና ከካራ ጊንባ ከሚባለው መተው እዚጋ የተደባላ አለ ነው ማለት ነው። እና ይህን ይመስላል ወደ አገሬ ልጆች፣ አባይ ግድብን በማስመልከት የኢትዮጵያ ሕዝብ ይህን ያክል ነው ማለት ነው ደስታው።